ቢኖረንስ እንዴት ነው ነው የእሱ ምን መሆንሽ ነው ነው ምንም ማሰብ አልችልም። አንዳንዴ ግርም የሚለኝ ነገር ምን እንደው ታውቂያለሽ? ለኔ ትናንት ከትናንት ወዲያ ፍቅር አልነበረሽም እንዴ ብዬ አስባለሁ። የሆኑ ነገር በተፈጠረ ቁጥር እኔ እናንተ መለያየት አለብን፣ እኔ እናንተ መለያየት አለብን፣ ይህን እነዚህን ቃሎች ሁሉ ደጋግመን እኔ ይሄን ቃል ለማውጣት 6 ወር ጠብቄያለሁ። እንለያ የምትለዋን ቃል ለማውጣት 6 ወር በደንብ ታግሻለሁ። ጓደኝነታችንን አስጠብቆ መሄድ ካልቻለ ወይም ደግሞ ፍቅሬ ላይ ሌላ ፍቅር ለመሆን እየሞከረ ካለ ሐሳቤን ተረዳሽኝ። እኔ ጓደኝነቱን ከማስቀደም ይልቅ ፍቅር የማስቀደም እንቀርማል፣ ይበልጥብኛል። ፍቅር የሚባል ነገር የለም። እኔ አልቻልኩም። ሳይሽ ቀናለሁ። ዝም ስለምወድሽ ነው። እሺ አንቺ ምከርኝ። እሺ እኔ አቃተኝ። እኔ አልቻልኩም። እሺ መጠረጠሬ፣ መቅናትች፣ ጨዋሆኜ እንድታይ እንዴት ላድር አፈርሶ እስኪ ራስሽ መላበኝ። በአንቺ ከመጣ ግን የምመለሰው ጉዳይ የለም። ለቶፋም አደለም፣ ለማንም ነው ነው። ለራሴም አልመለሰው ሂያ ይሄንን ጠንቅቀሽ እንድታውቂ ቃል ገባኝ። እኔ ነገ ከሌላ ሰው ጋር ሪሌሽንሺፕ ልጀምር። ሰላም ጤና ይስጥልኝ። ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን እኔ ደህና ነኝ፣ እናንተም ደና እንደምትሆኑ ተስፋ አደርጋለሁኝ። ያው እንግዲህ ብዙዎቻችሁ በጣም ተጨንቃችሁ ነበረ እና ባለፎ ከቶፋ ጋራ እና ከአኑ ጋራ በተፈጠረው ነገር በጣም እኔ ያደረጉት ነገር ልክ አልነበረም ና ከኢንተራ ወድቄ በነበረው ነገር በጣም ተጨንቃቹ ነበርና፣ ሁላችሁንም በጣም አመሰግናለኝ በዚህ አጋጣሚ። አሁን ላይ ደህና ነኝ። ማለት ያው በዛ ሰዓት ላይ ጭንቀትና ድንጋጤ ነው አንድ ላይ ሲደራረብብኝ ራሴን የሳትኩኝ እንጂ ይሄን ያህል አስከፊ ነገር ሆኖ አይደለም። እና ሁላችሁም ለእኔ ስትጨነቁ ለነበራችሁ የተጨነቃችሁ ለነበራችሁ እንዴት ነሽ ምናምን ነገር ስትሉ ለነበራችሁ ሁላችሁንም በጣም አመሰግናለኝ። እንግዲህ አሁን በጣም ደህና ነኝ። ያው ደህና ሆኛለሁበት አይነት ሰዓት ላይ ነኝ። ከያቹ ቶፋና አኑ በጣም እየጣሉ ያሉበት ሰዓት ላይ ነውእና በኔ ምክንያት ነው በጣም ብዙ ነገሮች እየሆኑ ያሉት። ምን ልበላችሁ ቶፋም እንደዛው አኑ ደግሞ ሁሌም እንደምታውቁት ነው ጸብ እና ጥል ማጣ አይነት ሆኗልና በጣም የሚከብድ አይነት እንዴት ያለውበት ሰዓት ላይ ነው። ግን ደግሞ ሁለቱንም ማስታረቅ እንኳን ባልችል ቢያንስ እንኳን ሰላም ሆነው እንዲኖሩ ማድረግ አለብኝ ብዬ አስባለሁ። ማላቅም ግን እንዴት አድርጌ እንደማስታርቃችሁ አላውቅም። ሁለቱም ሚግባቡ አይነት አይደሉም። እያደረጉ ያሉት ነገር የጻልሽ ስራ ነው ይሄ እስከመጣላት ድረስ ጓደኛማሞች የነበሩ ሰዎች ብዙ ነገር አብሮ ያሳለፉ ሰዎች ዛሬ ላይ እንደዚህ ማድረጋቸው አሁን ደግሞ በእኔ ምክንያት መሆኑ በጣም እያስጠላኝ ያለበት ሁኔታ ላይ ነውና ነገሮችን አንዳንዴ ደግሞ ዝም ብሎ ከማለፍ ለሁሉም ነገር እንቅጭቅጩን ተነጋግሮ መለያየቱ ይሻላል ብዬ አስባለሁና ከአኑ ጋራ በእርግጥ ተለያይተናል ብለን አስቤያለሁ፣ ግን ደግሞ አሁንም ቢሆን እሱ ነገሮችን ሊያቆም አልቻለ። በቃ እያደረገ ያለው ነገር በሙሉ የሚሆን አይደለም። ይሄ እረፍ ሲባል አይሰማም። ተለያይተናል እኔ እናንተ ጨርሰናል ሲባል አይሰማም። ስቲል ቢላ እስከ መምዘዝ ድረስ ደርሷል። የገዛ ወንድሙ ላይ ማለት ነው። ይሄ ደግሞ ለነገ ምንድነው የምናስቀምጠ የሚባለው ነገር ማሰብ አለብን። ወንድም የገዛ ወንድም ላይ ራስ ጓደኛ ላይ ቢላ እስከ መመዛመዝ ደግሞ ከደረሱ ከዚህም በላይ ነገ ይደርሳሉ ማለት ነው። በጣም በጣም ነው የከበደኝ። በጣም እውነት ከምነግራችሁ በላይ ለእኔ በጣም የሚያስጠላ ቀን ነበርና አኪም ቤት ሄጄ ራሴን ስቼ ወደ አኪም ቤት ነበር ሄድኩትኝ። ና ስትረስ ነው ጭንቀት ነው ምናም ነገር ጭንቀት አታብዢ ነ ያለኝ ዶክተሩ ና ጭንቀት ላላበዛ የምችለው ነገሮች ከእኔ ላይ ማለት ሲወርዱ ነው። ይሄ ብስጭቱ ጥሉ ጭቅጭቁ ከላይ ሲወርድ ነው ጭንቀት የመቀነስ የምችለው እንጂ አለበዛ ጭንቀት መቀነስ በጣም ከባድ ሊሆንብኝ ነው በጣም ከባድ ሊሆንብኝ፣ ምክንያቱም እንደዚህ የሆነ እንዴት ነው የሰው ልጅ ሳይጨነቅ ሊኖር የሚችለው? እንደዚህ በየጊዜው እየተፈጠረ እንዴት ነው የሰው ልጅ ሰላም መሆን የሚችለው? እኔ ይሄ ለራሴ ራሱ ልመልስለት ያልቻልኩ ጥያቄ ነው እና በጣም ከብዶኛል። አላውቅም፣ ግን አሁን ደግሞ እስኪ አኑን ጠርቸዋለኝ ዛሬ አውቃለሁ። ከሱ ጋር ተለያይተናል፣ ምንም ነገር የለንም፣ ግን ደግሞ ሁኔታውን ማወቅ አለበት። ምክንያቱም አንደኛ ነገር ወንድሙ ነው፣ ከወንድሙ ጋር እንደዚያ ነገር ማድረግ የለበትም ጭራሽ ማለት ነው። ይዋደዳሉ፣ በጣም ነው የሚዋደዱት፣ ይህንን ደግሞ አውቃለሁ። በእኔ ምክንያት ደግሞ ቢላ በቃ ምን ልበላችሁ፣ አላቅም፣ ግን ቢላ መዘዘበት ከዚህ በላይ ሶፊ ራሱ ምን ይለኛል? ቤተሰቦቻቸው ምን ይሉኛል? እኔን የእውነት መናገር እስኪያቅተኝ ድረስ ሁሉም ነገር በእኔ ሲፈጠር ተረግሜ ነው ያስብላል። ነገሮች እንዳሉ በጣም ነው የሚያስጠላው። በጣም ነው የምላችሁ፣ አላቅም ግን እስቲ እሱ ከመጣ በኋላ ደግሞ በትክክል ነግሬው እኔ ከእሱ ጋርም ጭቅጭቅ አደለ የሚፈልገው፣ ግን በሰላም ነግሬው ነገሮችን መፍታት አለብን ብዬ አስባለሁ። በቃ ተለያይተናል አደለ፣ ግን ተለያይተንም ሰላም እየሆን አይደለም ከእሱ ጋር ለቶፋም ሰላም እየሰጠው አይደለም ያለው ሁኔታ። ስለዚህ ሰላም ለመስጣት ከፈለግን ደግሞ እሱም ሰላሙን ማግኘት የሚፈልግ ከሆነ እኔም ሰላም ማግኘት እፈልጋለሁ። ስለዚህ ወይ መራቅ አለብኝ አላውቅም፣ ወይ ከዚህ ሀገር መውጣት አለብኝ። እኔ ምን ማድረግ እንዳለብኝ እራሱ ግራ የገባኝ ሰዓት ላይ ነኝ ግን ደግሞ በእኔ ምክንያት የቶፋ ስም እንዲጠፋ አልፈልግም። በእኔ ምክንያት ቶፋ ከሚወደው ጓደኛው ጋር ወንድሜ ከሚለው ሰው ጋር እንዲት ላይ እንዲጣላ አልፈልግም። ሶፊ ራሱ ምን ይለኛል? ስለዚህ ያንን ነገር ስለማልፈልግ ዛሬ እስቲ አኑን ጠርቸዋለሁኝ። እዚህ መጣለው ብሎኛል። እስቲ ደግሞ ከመጣ በኋላ ደግሞ በደንብ የምና ይሆናል ከእናንተ ጋር አብረን እናየዋለን። እስቲ ሲመጣ ደግሞ አብረን የምና ይሆናል። ያው እንግዲህ ቤተሰቦች እዛ ጋ ነው እየመጣ ነው እስቲ ደግሞ ከመጣ በኋላ ምን እንደሚለኝ አላውቅም። ለምን አይነት ምክንያት ሊሰጠኝ እንደሚችል አላውቅም። እስቲ ምና ይሆናላለ። ሻለሽ ሻላ ካሜራ ይኖራል ብዬ ምን አላሰብኩኝ ነበር። ከካሜራ ውጭ አንተን ላገኛችሁ ለምን ችግር አለ? ምክንያቱም አሁን ላይ የሚያገናኝን ነገር በዚህ ጉዳይ ስለሆነ ችግር አልነበረውም ማለት እሺ። በቃ እንዴት ነሽ ነው። እሺ ትንሽ ምንጭ አንተ ሆነ ደህንነት የመጠየቅ አስፈላጊ መጀመሪያ ኪዩቲ። ምናልባት ነገሮችን የሆነ ሳናስባቸው ሳንፈልግ እንደዚህ የሆኑ ሊሆን ይችላል። ምናልባት አንቺም ነገር ምናልባት እኔም ደሞ የሆነ እያደረግሽ ያለሽ ነገር ምናምን እሱ ስንቶ አሁን እኔ ልክ አንድ ነገር ጠቅ ትላንት ያደረከው ነገር ልክ ነው፣ ትክክል ነው። እያንዳንዱ ነገሮች ትክክል ናቸው። ነገሮችን እኮ አንቺ በይሆናል አለ ቀለል አድርገን ተነጋግረን ቁጭ ብለን ና አንቺ መፍታት ሲገባል ሌላ ሶስተኛ ሰው አስገብተሽ ነው ወደ ቤታችን የሁሉ ነገር እየተፈጠረ ያለው አለ አንቺ እኮ ያነዛን ነገሮች አሁን እያደረግሻቸው ያለውን ነገር ከኔ ጋር ተመካከልሽባቸው በታደርጊያቸው እንደዚህ እንደዚህ ነው ለሽ ቅድሚያ እየነገርሽ ነገሮችን ማስተካከል ብንችል በፍጹም እነዚህ ነገሮች እኮ አይፈጠሩም ነበር። ምን አስተካክለው እኮ ነገር የለም እኔ እና አንቺ እናስተካክለው ነገር አለ እኔ እና አንቺ ቆይ ጨረስን ሰዎች ነን። ኪያኔ እና አንቺ ጨረስን ነገር አለ የሚባልበት ነገር የለም። አንቺ ትክክል ልትሆኚ ትችያለሽ። ምናልባት ስሜትሽን ጎድቼው ሊሆን ይችላል። ምናልባት ለአንቺ ስል በፊት ለፊት እሺ የማይገባ ሰው ላይ ወንድሜ ላይ ጓደኛዬ ላይ ምለው ሰው ላይ ሌላ መስጄ ምናምን ሊሆን ይችላል። እሱን የሆናል አለ አጸያፊ ነገሮችን ተናግር ሊሆን ይችላል፣ ግን ያ ሁሉም ስለ አንቺ ፍቅር ነው፣ ከአንቺ ጋር ስለመሆን ነው፣ አንቺን ላለማጣት ስለያደረኳቸው ነገሮች ናቸው። እነዛ ነገሮች በጠቅላላ ይልክ እኔ ነው እኮ ነገሮች ማለት አይደለም። አኑ አንደኛ ነው ከ ከኔ ጋር ያለ ነገር አልቋል። በፍጹም ሊሆን አይችልም። ማመን አለ ማመን ያንተ ጉዳይ ነው። አሁን እኔ ላሳምንህ አይደለም የመጣሁት እዚህ የመጣሁት ስለ እኔና ስለአንተ ጉዳይ አይደለም ኪያ። የጋራ ቶፋ ጓደኛ ነው፣ ማሳመን ከጓደኛም በላይ ደግሞ ወንድም ነው። ወንድም በቃ። ስለዚህ ወንድም ላይ እንደዛ ማድረግ ልክ ነው ኪያ? ልክ ነው ሶፊ? ቢያየው ቪዲዮ ምን ያህል እንደሚ እንደሚሰማው ታውቃለህ? በቃ የኔንም ስም እየጠፋ ያለው ግን እኮ ቶፋ መሆን ብሎ ነው። የዛ ዕለት ስልክ ስደውልለት፣ በተደጋጋሚ ስደውልለት፣ ሁለት ሶስት አራት ስደውልለት፣ የኔን ስልክ አያነሳም። ግን የሚገርምሽ ነገር አንዱ ኪያ በተደጋጋሚ የእሱን ስልክ ስደውልለት አያነሳም ነበረ። ስደውልለት ተደጋጋሚ ላወራው ላናገረው ፈልጌ ቶፋ በኪያ ጉዳይ መነጋገር አለብን። ለምንድን ነው የምትነጋገረው? በኔ ጉዳይ እኮ ጨርሰናል። አሁን ግን ምንድነው ችግር? ኪያ በሰዓቱ እነዛ ነገሮች ሁሉ ከመፈጠራቸው በፊት እኔ እና እሱ መነጋገር ብንችል ብዙ ነገሮች ነው እዚህ ቦታ ላይ ነው አፈርደች ያበላሁት እዚህ ካለች ሲጀመር እንዴት ነው እንደዛ የምትሰነዛዘረው? አንተ ጥል የማትወድ ሰው ነው እኔ እስከማውቅህ እራሱ ን ለመጣ ነገር ግን ሰ እ በእኔ ምንም ነገር ሊመጣ አይችልም። እንኳን ከቶፋ ጋር ከሌላ ሰው ጋር አብሬ በፍቅር በሆነ እራሱ አንተ የሚመለከት ነገር ያለ? እንደት የሚመለከት ነገር? ጨርሰናል። ስ ጨርሰናል፣ ጨርሰናል፣ ተለያይተናል ወይም የሆኑ ነገሮች የቃላት አለመግባባት ከቶፋ ጋር አንዳንዴ ግርም የሚለኝ ነገር ምን እንደው ታውቂያለሽ? ለእኔ ትናንት ከትናንት ወዲያ ፍቅር አልነበረሽም እንዴ ብዬ አስባለሁ። የሆኑ ነገር በተፈጠረ ቁጥር እኔ እናንተ መለያየት አለብን፣ እኔ እናንተ መለያየት አለብን። ይህን እነዚህን ቃሎች ለ ይህንን ቃል ለመውጣት ስድስት ወር ጠብቅ ያለ እንለያ የምትለዋን ቃል ለማውጣት ስድስት ወር በደንብ ተግሻለሁ በደንብ ነው የምልህ። ከብዙ ሰዎች ጋር ስጠረጥረኝ ከብዙ ነገር ጋር ስጠረ አሁን እኔ ስለኔ እኮ ላወራል የመጣሁት ከመሬት ተነስቼ ነው የምጠራጥርሽ፣ ከመሬት ተነስቼ ነው እነዛ ነገሮች ማድረግ አሁን የመጣሁት ልንገርክ፣ አሁን የመጣሁት እኔ እኮ ስለኔና ስለአንተ አይደል። እኔና እናንተ ነገር ያበቃ ነገር አሁን የመጣሁት በጓደኛ ጋር አበቃ የሚባል ነገር የለም። በእኔና መካከል ማለት ነው እንድታወራ ኪያ ስህተቶቻችንን፣ ችግሮቻችንን በመሀል እየገቡ የሚበጠብጡን ሰዎች በየጊዜው ከህይወታችን ውጭ እያደረግን ወደሚቀጥለው ህይወታችን ነው ማሰብ ያለብን። በፍጹም እኔ አንቺን ልጎዳሽ እና አንቺን ደግሞ በዚህ ሁኔታ ላጣሽ ደግሞ አልችልም አልፈልግምም። ሲጀምር አንቺን አጥቼ የማውቀው ህይወት የለኝም። ነው ነውአልፈለ ጉዳይ አለም አንደኛ ነገር ኪያ ስለ እኔ እንደዚህ ቸልተኛ ሰው አደለሽም። በፍጹም ነው ነው የምልሽ ስለ ራስሽ ምናልባት ራስሽን ጎድተሽ እኔን ልታስተናግጀኝ ትችላለሽ። አንቺን በዚህ ደረጃ ነው የማውቅሽ እንጂ እኔን ከህይወትሽ አስወጥተሽ አልፈልግም አታስፈልገኝ ምናምን ነገር ብለሽ የሆነ ለእኔ ግድ የማይሰጥሽ ሰው አይደለሽ። እሷ ድያ ድሮ ድሮ ነበር የነበረችው አሁን አልነበረም። በጣም ድሮ ድሮ ነበር እሱ ደግሞ አልፏል። አሁን ኪያ፣ በፍጹም እኔ አሁን አሁኑ ላወራህ የመጣሁት ይህን ልስነግረ ላወራህ እኔ ስለ ጓደኛህ አስበሽበት፣ እኮ አስበሽበት። አኑ፣ እነዚህ ነገሮች ትተ ጓደኛህ ነው። አድምጠኝ፣ እኔ ቶፋ ማለት ጓደኛህ አይደለ ከጓደኝነት በላይ ወንድ። ስለዚህ አንተ ደግሞ እንደ ባለጌ ቢላ ይዘህ ነው ስለመጣ። ስለዚህ እኔ ምጠላው ነገር ደግሞ ልንገርህ፣ አንድ ነገር ልንገርህ። ይሄ በእኔ ምክንያት እኔ ተራ ሰው ነኝ፣ እኔ ልንገርህ በሁለታችሁ ጓደኝነት እኔ በጣም ተራሱ። ምክንያቱም ከእኔ በፊት የሚተዋወቅ ከእኔ በፊት የነበረ ጓደኝነት በእኔ ምክንያት እንዲጠፋ አልፈልግም። እኔ የምለምን ነገርና ል አንድ ማስቸግር ነገር ቢሆን ከእሱ ጋራ ሰላም ትጣል። በእኔ ምክንያት እንደዚህ አይነት ነገር ሆኖ እኔም ስም ይጠፋል። አንድ ነገር ልንገርሽ ኪያ፣ ከቶፋ ጋር ያለኝ ግንኙነት ወንድማማችነት፣ ጓደኝነት ራሱን የቻለ በራሱ ካታጎሪ ያለ ራሱን የቻለ ሌላ ይሾ ነው በእኔና አንቺ ፍቅር መካከል ያለው ደግሞ ኪያ እራሱን የቻለ በራሱ መንገድ የሚዳኝ ነው ነው። እኔ ፍቅሬና ጓደኝነቴ እንዲደበላለቅብኝ አልፈልግም። እውነቱን ለመናገር ከሆነ ጓደኝነታችንን አስጠብቆ መሄድ ካልቻለ፣ ወይም ደግሞ ፍቅሬ ላይ ሌላ ፍቅር ለመሆን እየሞከረ ካለ ሀሳቤን ተረዳሽኝ። እኔ ጓደኝነቱን ከማስቀደም ይልቅ ፍቅሬን ማስቀደም እንቀርማል ይበልጥብኛል። ፍቅር የሚባል ነገር የለም፣ አንድ ፍቅር የሚባል ነገር አለ። አንቺ ፍቅሬ ነሽ፣ ህይወቴ ነሽ። ወደፊት ካላንቺ ያሰብኩት ህይወት የለኝም። ለኔ ወይኔ ካንተ ጋር እንደጨረስኩ ለማሳየት ግዴታ ሌላ ወንድ ጋር አብሬ መሆን አለብኝ አለብኝ ወይ ኪያ? አንቺ ነገርኝ አለብኝ እንደማትሆኝ አውቀዋለሁ። ለጊዜው ሊሆን ይችላል ለጊዜው እነዚህ ነገሮች ከሌላ ሰው ጋር የሆነ ሰላም ሆነሽ እንደምትኖሪ ቆንጆ ጊዜ እንደምታሳልፊ እንደዛ እየተሰማሽ ምናምን ምናልባት ከቶፋ ጋር ምድል ሰተሹ ምናምን እነዛ ነገሮች እያደረግሽ ሊሆን ይችላል። ነገር ግን በፍጹም ግን በፍጹም ሰላማዊ ሆነሽ ማለት ነው ከኔ ጋር ያለሽን አይነት መውደድ ከኔ ጋር ያለሽን ፍቅር እውነተኛ መተሳሰብ ግን በፍጹም ልታምጩ አትሺም። አቅሻለሁ ኪያ፣ ለእኔ ያለሽን ፍቅር አውቃለሁ እኔም ለአንቺ ያለኝም ፍቅር አቋል ያ ሰላም ልሆን አልችልም። ምንም ምንም አብረን ሆነን ቀጥለን እሱም ደሞ ምንም አይነት ግንኙነት እንደሌለው አሳምኖኝ ለምን ምንም ጥርጥር የሌለው አንደኛ ነገር ያንተ አይደለም። ይኸውልህ ያንተ የሚባል ነገር እያለ ኪያ ልክ እኮ ሊሆን ይችላል። በቃ ጨርሰናል። ምናልባት ያልተገቡ ነገሮችን አድርገው ይችላል። አይ ምሩስ አስገበው አኑ ጨርሰናል። እኔ እና አንቺ ጋር እኮ ችግር የለም። ችግሩ ቶፋ የሚሄድበት መንገድ አንቺን ማለት ነው ነው፣ በጓደኝነቱ ማለት ነው። እኔን እንደ ጓደኛ አይቶ ወይም ደግሞ እንደ ወንድም አይቶ ወደ አንቺ የሚመጣበት መንገድ ትክክል አይደለም። ሀሳቤን ተረዳሽኝ? የጓደኛው ሚስት አድርጎ እየተቀበለሽ አይደለም ያለው ለአንቺ የማይሆን ስሜቶችን ሲያራምድ የማይሆን ነገሮችን እኔን የሚያበሳጩ የዛ ዕለት ለእኔ አንድ ሺህ ጊዜ ስልክ ስደውልለት አላነሳም። እኔ እኮ ነኝ የሳምኩት እኮ አዳምጪው። እኔ እኮ ነኝ የሳምኩት እኮ አዳምጪው። እሱ ምን ያልተገባ ስሜት እነዚህ ነገሮች እንዲሰሙሽ እያደረገሻ ነው። እየተጭበረበርሽ ነው ነው። አንቺ ትክክል እንዳሉ እኮ ትልቅ ሰው እኮ ነኝ። ሰዎች ይታልላሉ። ብዥታ እየፈጠረብሽ ነው ያለው ልጁ ብልጥ። ብሽታ ብሽ እኔ ብልጥ አይደለሁም በፍጹም ብልጥ አይደለሁም። በአንቺ ጉዳይ እንደሆነ ሞኝነቱ ይሻለኛል። የምሬን ነው ነው የምልሽ። ይኸውልህ በአንቺ ጉዳይ ምናምን የምትለው ነገር ለጊዜው አቆየሁ። ይኸውልህ አንደኛ ነገር አኑ ስነግረህ እኔ እናንተ ጨርሰናል፣ አለቀ። ሁለተኛ ነገር ከወንድም ጋር እባክህ አንድ ላስቸግር፣ ከወንድም ጋር ታረቅ። ደህና ነሽ ደህና ነሽ እያልከኝ ነበር። እኔ ከመጀመሪያው የበለጠ ወንድማማችነትን ከመጀመሪያ የበለጠ ጓደኝነትን ሊሰጠው ዝግጁ ነው። በአንቺ ከመጣ ግን የምመለሰው ጉዳይ የለም ለቶፋም አይደለም ለማንም ነው። ነው ማለት ለራሴም አልመለሰውም። ጠንቅቀሽ ከሌላ ሰው ጋር እኔ የሁል ጊዜ እዚች ቦታ ላይ ነው። ከቶያ ጋር እንደዚህ አይነት ጸብ እንደዚህ አይነት ግብግብ እንደዚህ አይነት ነገር ውስጥ ድጋሚ ቃል እገባልሻለሁ ያንንቺ መኖር አልችልም ኪያ ከአንቺ ውጪ ህይወት የሚባልን ነገር ማሰብ አልችልም እኔ ደግሞ እችላለሁ ኪያ ትክክል ልትሆኚ ትችያለሽ ምናልባት አሁን እያሰብሻለሻቸው ነገሮች ምናልባት አልባት ስምታስቢያቸው ነገሮች ከእኔና አንቺ ጋር አላስፈላጊ ጭቅጭቅ ምናልባት ስታይ ያለው ነገር እያደረኩ ያለሁት ነገር ትክክል ስላልሆነ ሊሆን ይችላል እነዚህ ነገሮች እያሰብሻለሽ ነገር ግን ትክክለኛው ሪያሊቲው ምንድን ነው ነው አንቺም ብትሆኚ ትሆኝኛለሽ ለኔ ለአንቺም ብትሆኚ ጥሩ ስሜት አለሽ ምንም ጥርጥር የለውም። አሁን ላንተ ጥሩ ስሜት አለ። ላንተ በጣም ጥሩ ስሜት አለ። ያው በጣም ነው የምወደህ፣ ጓደኛዬ ነው። ከዛ ያለፈ ግን ምንም አይነት ነገር የለም። እኔ ላንተ በጣም የምወደህ ጓደኛዬ ነው። አዎ ጓደኛዬ ነው። ይኸውልህ መጠርጠሪን ይሄ አላስፈላጊ ነገሮችን ስለ አንቺ የማስባቸውን ነገሮች የሆነ አለ አይደለ? ውስጤ እየረበሹ ያሉት ነገሮችን ምናምን ነገር የምተውበትን እስኪ መፍትሄ አንቺ ራስሽ የሆነ ነገር በይኝ፣ እስኪ ሰላሙንን እንድንቀጥል የሚያደርገኝን ነገር። እኔ አንደኛ ነገር ሰዎች ተሰብስበው እያዩ ያሉት ኛል ስለዚህ የባክ በተቻለ አቅም ምን ልበልክ አንቺ አልተረዳሽኝ ነገር አለ እየነገርኩሽ ነው። ሆኖ በተደጋጋሚ የሚሆኑት ነገሮች ነው እኔን እየረበሹኝ ያሉት። እነዛ ነገሮች በጠቅላላ ትክክል እንዳልሆኑ ይገባኛል። እኔም አስባችኋለሁ እኮ። ነገር ግን ቦታው ላይ ስሆን የምታሳይኝ ነገር የምታሳዩኝ ነገር በጣም እኔን ምቾት ስለሚነሳ እንደዚህ ምናረ እንዴ አንቺ ትክክል ነው ነው እኔ በጣም በተደጋጋሚ እየደወልኩለት የኔን ስልክ አላነሳም። አፈላልጌ ሳገኛችሁ በዛ አይነት ሁኔታ እናንተ እንደዛ እያደረጋችሁ ማየት ምን እያረግን? ቪዲዮዎች ላይ የማየው ነገር ምን ትክክል ነው ኪያ? ምን አላደረጋችሁት ነገር ምን እያረግን ኪያ? ስትስሜው ነበረ። ይሄ ነገር ከአንድ እኔ ይኸውልሽ፣ እኔ ፍቅርሽ ነኝ ኪያ አይደለሁም። ምን እንዲሰማኝ ነበር የምጠብቂው? ይኸውልሽ ፍቅር አይደለሁም በመጀመሪያ እኔ እናንተ ጨርሰናል ምንም አይነት ነገር ነው እናንተ ውስጥ የለም። እና አንቺ ጨርሰናል የሚባል ነገር የለንም ኪያ። እኔ እና አንቺ አንዳችን ያለአንዳችን ምንም ነን አይደለም። ለጊዜው ስለተናደድ ነው እኔ። በጣም ለጊዜው እየተሰማሽ ያለው ነገር ረብሻ አይደለ በጣም ነው የምወድሽ። ታፈቅረኛለ በጣም ነው የማፈቅርሽ። እኔ ግን አላፈቅረም ይሄን ነው ያለው። ጨዋታ ነው በፍጹም ነው ነገር ደግሞ ምትወደኝ ከሆነ ዶክተሩ በጣም ስትረስ እያበዛሽ ነው ስለዚህ ጭንቀትሽን መቀነስ አለብሽ። እሺ ጭንቀትሽን መቀነስ ይሁን ከሆነ ወደ ሌላ ነገር ይሆንብሻል ስላለኝ እባክህ ጭንቀቴን እንድቀንስ ከአጠገቤ እረቅ ብትችል ከህይወት የወጣ ወይ ደግሞ ሰላም እንዲሰማኝ ከፈለክ ከቶፋ ጋር ታረቅ። ወደ ድሮ ብትመለሱ በጣም ደስ ይለኛል። ምክንያቱም ቶፋ ባላጠፋው ነገር ነው እንደዚህ ያደረክ ያለው። እስኪ አንድ ነገር ንገረኝ ፍቅር። እስኪ አንድ ነገር ንገረኝ ፍቅር። አትበለኝ ስሜ ክያ ነው። ለእኔ ግን ስትል ፍቅር ነሽ። ለእኔ ግን ስትል ስሜ ክያ ነው ሲጀምር ማለት ነው። በስሜ የበጠረኝ ደስ ይለኛል። እኔ እናንተ ሊያጠራራን የሚችል የፍቅር ቃላት ሊኖረ ይገባል። ስሙ ለውጥ አያመጣም። እኔ ለአንቺ እየተሰማኝ ያለ ስሜት በጓደኝነት መቀጠል እንችላለን። በጓደኝነት መቀጠል እንችላለን። ከመቼ ጀምሮ ፍቅር ወደ ጓደኝነት የሚቀጥለው? ጓደኝነት ወደ ፍቅር ሊቀጥል ይችላል። ፍቅር ግን ወደ ጓደኝነት የቀጠለበት ህይወት አለ? አይ ትች ታውቂያለሽ። በጓደኞች አካባቢሽ ላይ እንደዚህ ዓይነት ነገር ሰምተሽ ታውቂያለሽ? አለ እንደዚህ ነገር ኪያ ያልተረዳሽ ነገር እኮ ማለት ነው ነው አንቺ ትናንት ላይ ቆመሽ ነገሮችን እያየሽ ስላልሆነ ነው። ትናንት የነበረን ፍቅር፣ ትናንት የነበረን መተሳሰብ፣ ትናንት የነበረን ነገር በፍጹም እንደዚህ በቀላሉ የሆኑ ነገሮች ስለተበለሻሹ የሚቀየር ነገር ነው። እሺ አሁን ቶፋን ይቅርታ እንድለው ከፈለሽ ምንም አይነት ነገር ነው ምንም ሳይመጣ እኔ ያለበት ይጄ እግሩ ድረስ ወድቄ አይገባም። ጓደኝነትን ወንድምነትን የሚመጥን ነገር አይደለም ያደረኩት ብዬ እኔ እግሩ ላይ ወድቃለሁ። አንቺ ግን ከሱ ጋር ያለሽ ግንኙነት ጋፕ እንድትፈጥሪ ለምን ለምን አንተ ሁሉ ነገር ላይ በፍጹም ግን ትክክል ያልሆነ ነገር ነው። ምን አገባህ? እናንተ ምንም አይነት ነገር እናንተ ውስጥ የለም። አንድ ነገር እሺ መጠርጠሪ፣ ይሄ የምቀናውን ነገር አላስፈላጊ፣ ይሄ የሚሰሙኝን ነገሮች ምናምን ነገር እንድተው እሺ፣ አንቺ እርጂኝ። እሺ እሺ፣ መላርግኝ መላርግሽ፣ እስኪ አንቺ እንደዚህ እነዚህ ነገሮችን እኮ ብታረጋ ነው አይደል። መጠርጠርህን መቅናት ልትል ልተው ትችላለህ። አላስፈላጊ አላስፈላጊ ነገሮችን ነው እያደረግክ ያለው። እኔም ልቤ እርጋ ብሎ እንድቆይ እሺ፣ አንቺ ምከሪኝ። እሺ እሺ፣ እኔ አቃተኝ፣ እኔ አልቻልኩም። እሺ እሺ፣ አንቺ የሆነ ነገር አርጊሽ፣ እኔ አልቻልኩም። ሳይሽ ቀናለው ዝም ስለምወድሽ ነው በቃ ስለማፈቅርሽ ነው ኪያ። ያን አንቺ ህይወት ስለሌለኝ ነው። ስለዚህ ኪያ አንድ ተራ ሴት ብትሆኚ አንድ እኮ ለኔ ምንም ዋጋ የሌለኝ ሴት ብትሆኚ እኮ ከአንድ ሰው ጋር እንደዛ ስትሆኚ ምናምን ነገር አድ እንደዛ መንጨርጨር ይቅርና ማለት ነው። ቼ ጋር አላረግሽም ነበርኩ። ታውቂኛለሽ፣ በሴት ልጅ ያለኝ አቋም ግድ አይሰጠኝም። ማንም ከኔ ጋር ምንም አይነት ነገር እንትን ቢል ለአንቺ ብቻ የሚሰሙኝ ስሜቶች ናቸው። እነዚህ ደግሞ የነዛ ነገሮች ደሞ ስለማፈቅ ስለምወድሽ ነው። በቃ ከክፋት አትይብኝ እባክሽ እኔን አስተምረሽ የሆኑ ነገሮችን አስተካክልሽ የሆነ ቀይረሽ ፍቅራችን ይሻለናል። እኔ እናንቺ አብሩነታችን ይሻለናል። ወ ለጊዜ ሆኖ እንጂ አንቺም ትክክል ያሉ ነገሮች ነው ነው በኋላ ላይ አንቺም ይጸጽትሻል። የእውነት ነው ነው ምልሽ አንዳችን ያለ አንዳችን ምንም ምንም ወደ ድሮ እንድትመልሰኝ አልፈልግም። ምክንያቱም ከድሮ ነገር ለመውጣት በጣም ብዙ ስለሞከርኩ ማለት ነው። ስለዚህ እንታረቃለን ቅርታ ትክክል

አይቀጥልም ኖሮ ማያውቅም። እንደዚህ ጓደኝነት ወደ ፍቅር ወደ ትዳር ሊያድግ ይችላል እንጂ ፍቅር፣ ጓደኝነት፣ ትዳር ወደ ጓደኝነት ሲያድግ እያየ ሲወርድ ያየሽው መች ነው? እሺ፣ ልያገ እኔ የበደልኩሽን ያጠፋሁትን ነገር ሁሉ በቶፋ ጉዳይ እንድትመጣብኝ አልፈልግም። እንደ እኛ ነገር ቶፋን እንድትናገረው እራሱ አልፈልግም። ይህንን የምልህ ከልቤን ልጁ ምንም በማያውቀው ነገር ነው እያደረገ ቶፋን ወዶአልሽ። እንገረን የእኔ ነሽ ተብሎ ሲነገረን አገሩ ሲወራ ሌላ ነበረ ያንቺ ሰፋ ወረ እንዲቆርጥልህ ከፍለክ በደንብ እነግርሀለሁ አንዱ ቶፋን በጣም እወደዋለሁ ምክንያቱም ጓደኛ ስለሆነ ወንድሜ ስለሆነ እሺ ኒማ ለምንድንነው ነው ወደ ህይወት ሲያስገባሽ ለምንድንነው ወደ ህይወት ሲያስገባሽ ያን ሁሉ ጊዜ ያን ሁሉ ዘመን ያንቺ እንደሆን ለምን ፍቅርሽን እንድለምድሽ ከአንቺ ጋር እነዚህ ሁሉ አሁን ላይ የሚሰሙኝን ስሜቶች እንዲሰሙኝ ለምን አደረግሽ? ነገ ዛሬ በሌላ ሰው የምትቀይሪኝ ከሆነኪ ድሮም በጀ ያቱ ከምን ይቆጠራል። ደግሞ በሰው ሲያዩት ተመልሶ ያምራል። ፍቅሯ ይሉት ቅናት ምን ይሆን ነገሩ? ከሰው ጋር አሳይሽ ልቤ መሸበሮ ያ እንግዲህ ቤተሰቦች፣ ያው ላስረዳው ሞክር ያለው ይቅርታ እንዲለውም ለማድረግ ሞክር ያለው ግን ምንም የመረዳትና እንትን የማለት ሀሳብ ላይ አይደለም ያለ። አሁንም ቢሆን እኔ እናሱ ስቲል ፍቅር ውስጥ እንዳለን አርጎ ነው እያሰብ ያለው። እኔ እናሱ ደግሞ ጨርሰናል። ብችል ግን እኔ አሁንም ቢሆን ፍላጎቴ ጓደኛ ማቶቹ ማስታረቅ ነው። ምክንያቱም እኔ ሶፊን ራሱ አይን ማየት በጣም እየከበደኝ ያለበት ሰዓት ላይ ነው፣ የሁሉንም ህይወት እየበጠበትኩ ያለው ያለ ሰዓት እየተሰማኝ ነው። እንግዲህ እየጎዳውት ከሆነ አላውቅም፣ ግን ይቅርታ ከዚህ በላይ ግን ምንም ማድረግ ስለማልችል ነው ለፍቻለሁ ለፍቅራችን ብዙ ነገር ሆኛለሁ ግን ደግሞ ከዚህ በላይ ምንም ነገር ማድረግ ስለማልችል በቃ ሞክሬያለሁ ብዙ ካለፈ በኋላ በሆነ ነገር መጸጸት ያን ነገር ይመልሰዋል ማለት አይደለም በቃ ተምሮበት ቢያንስ ያልፋል ከዛ ውጪ ምንም ለሱም ላደርግለት የምችለው ነገር ያለ ከቶፋ ጋራ የሚጠረጥረኝ አሁንም እስቲል ድረስ የሚጠረጥረኝ ከቶፋ ጋራ ነው ካዲያ እንዴት ነው እንደዚህ ከእሱ ጋራ ሊቀጥል የምችለው አሁንም ቢሆን እኮ ድጋሚ እኮ እየጠረጠረኝ ያለ ድጋሚ እኮ አሁንም እያሰበ ነው ያለ አሁን ከዚህ በኋላ እንዴት ነው ሌላ ህይወት የሚጀምረው? ህይወቴን ስጋት ውስጥ ነው እየከተተ ያለ። ለማንኛውም ቤተሰቦች እንግዲህ በቻልኩት አቅም እሱን ለማናገር እሞክራለሁ። ከዚህ በኋላ ደግሞ ቶፋንም ለማናገር እሞክራለሁ፣ ምክንያቱም የሚያሳፍር ጉዳይ ነው። በእኔ ምክንያት ነው እንደዛ ሲጣሉ የነበሩትና ሁለቱም ሰላም እንዲሆኑ የተቻለኝን ለማድረግ እሞክራለሁ፣ ምክንያቱም በእኔ ምክንያት ይሄ ነገር ሁሉ ተፈጥሮ አሁን ደግሞ እንደ አዲስ ነገሮችን ችላ ብዬ ትቼ የማልፋቸው አይነት ነገሮች አሩንም ስለዚህ እስቲ ደግሞ ሌሎቹን ደግሞ ለማስተካከል እሞክራለኝ። ቤተሰቦች እናንተ እስቲ ይቅናሽ በሉኝ አላቅም፣ ቢያንስ እነሱን አስታርቂ ከዚህ ነገር ላይ ብወጣ በጣም ደስ ይለኛል። ትብትብ ያልኩበት ሰዓት ላይ ነኝና አላቅም። ግን ቤተሰቦች እስቲ ጸልዩልኝ እናንተ። አመሰግናለሁ።